ጤናና ሰላማችሁን ፈጣሪ አብዝቶ ይስጣችሁ ይላል አወል ስሪንቃ የግብርና ፕሮግራም። ዛሬ ስለ ሽንኩርት ዘር አመራረት የሚገልጽ መረጃ ነው ላካፍላችሁ ብቅ ያልኩት። ሽንኩርትን እንግዲህ ሽንኩርት በበልብ ምርት አለ አምርቶ በበልብ መልክ መሸጥ፣ በልቡን ወይም ኮረቱን፣ በሌላ መልኩ ደግሞ ዘር አምርቶ ዘሩን መሸጥ የተለያዩ ነገሮች ናቸው። አሁን ዘሩን አምርተን ስንሸጥ አንድ ኪሎ ከሰባት ሺህ ብር በላይ ደርሷል በአሁኑ ሰዓት እና ያንን ሂደት ምን ይመስላል የሚለውን ነው ዛሬ ማካፍላችሁ። እንደ መግቢያ ያህል ሽንኩርት በኢትዮጵያ በስፋት ከሚመረቱ የአትክልት ሰብሎች ውስጥ ዋነኛው ነው ተብሎ ይታሰባል። በሀገራችን በአትክልቶች ዘርፍ ከሚገኘው ኢኮኖሚያዊ ጠቀሜታ ዋነኛውን ስፍራ የሚይዝ አትክልት ነው ሽንኩርት። ሽንኩርት በመሬት ላይ ያለው ሽፋን ከጊዜ ወደ ጊዜ እየጨመረ መጥቷል። ለዚህ ዋነኛ ምክንያቱ በተወሰነ መሬት ከፍተኛ ትርፍ ስለሚያስገኝ ለማምረት ምቹ መሆኑ እና አነስተኛ የመስኖ አካባቢዎችም እንደዚሁ መጨመር ትኩረት እንዲሰጠው አድርጓል። ሽንኩርት በመስኖና በክረምት በዝናብ መመረት የሚችል አትክልት ቢሆንም በሀገራችን በብዙ ቦታዎች በመስኖ የሚመረተው ምርት መጠንና ሽፋን ከፍተኛ ድርሻ ይወስዳል። ከፍተኛ ጥራት ያለው ሽንኩርት ዘር ምርት ለማምረት መከተል የሚገባን ሂደቶችን ከዚህ በታች እናያለን። አንድ ትክክለኛ ዝርያ መምረጥ የሽንኩርት ዘር የማምረት አቅም በዝርያው ተፈጥሯዊ አቅም ላይ የተመሰረተ ነው። ስለዚህ አምራቾች በሀገር ደረጃ በተላመዱ የሽንኩርት ዝርያዎች ላይ ትኩረት ቢያደርጉ ይመከራል። በአሁኑ ጊዜ የቦምቤ ቀይ የሽንኩርት ዝርያ ሶሪ የቦምቤ ቀይ የሽንኩርት ዝርያ በሀገር ደረጃ በሰፊው እየተመረተ ያለ ዝርያ ነው። ለዚህ ምክንያት ከፍተኛ መጠን ያለው ኮረት ይመሰርታል ወይም በልብ ይመሰርታል። እንዲሁም ፈጥኖ የሚደርስ በመሆኑ በተለይ በመስኖ በብዛት ይመረታል። በዝናብ ወቅት ግን ይህን ዝርያ መጠቀም አይመከርም። ምክንያቱም በዝናብ አማካኝነት የሚፈጠርን በሽታ መቋቋም ስለማይችል በተለይ በመዳረሻው ጊዜ ከሆነ በተለይ ሊሰበሰብ ይችላል ማለት በመድረሻው ጊዜ ከሆነ በተለይ ሊበሰብስ ይችላል ማለት ነው። ስለዚህ የምናመርተው በክረምቱ ከሆነ አዳማ ሬድን የሚባለውን ዝርያ ብንመርጥ የተሻለ ማምረት እንችላለን። ምክንያቱም ይህ ዝርያ በዝናብ የሚመጣን መበስበስን መቋቋም ስለ ስለሚችል ስለዚህ፣ ዝርያዎችን ስንመርጥ የምናመርትበትን ወቅት ታሳቢ ልናደርግ ይገባል። ተስማሚ የአየር ሙቀት መጠን የሙቀት መጠናቸው ከ18 እስከ 24 ዲግሪ ሴንቲግሬድ የሙቀት መጠን ባለባቸው አካባቢዎች በጥሩ ሁኔታ ሊመረት ይችላል። ሙቀት በአበባ ዘንግ እድገትና ዘር ምስረታ ላይ ትልቅ ተጽዕኖ ይፈጥራል። የሙቀት መጠን ከፍተኛ ሙቀት ሲኖር በአበባው ሊመክን ስለሚችል ምናመርተውን ዘር እንዲቀንስ ያደርግብናል። ስለሆነም የሽንኩርት ዘር ለማምረት የምንዘራበትን ወራት ትኩረት ልናደርግ ይገባል ማለት ነው። አንዳንድ ጥናቶችና የሚታዩ ልምዶችን ስናይ በሀገራችን መስከረምና ጥቅምት ተከላ ብናደርግ አበባው ዋናው የሙቀት ወቅት ሳይመጣ ይደርስልናል። የዝናብ መጠን በአበባው ወቅት በዘር ምስረታና በሚደርስበት ወቅት ዝናብና በጣም ቀዝቃዛ የአየር ሁኔታ እንዲኖር አይመከርም። ሆኖም በእነዚህ ወቅቶች ቢከሰት ለበሽታ ይጋለጣል፣ የምናመርተውም ዘር መጠን ይቀንሳል። አበባው አድጎ ሙሉ በሚሆንበት ወቅት ጥሩ የፀሐይ ብርሃን ይፈልጋል። በዚህም ምክንያት አበባውን የሚቀስሙ ጠቃሚ ነፍሳትን መሳብ ይችላል። በዚህም ከአንዱ አበባ ዘንግ ወደ ሌላው ዘንግ አበባ እንዲሸጋገር ይሆናል። በዚህም ምክንያት ጥሩ ዘር እንዲመሰረት ይሆናል ይሆናል ማለት ነው። የአፈር አይነት ጥሩ ለምነት ያለው ቀላል ውሃ የሚያፋስስ እና ከ6 እስከ 8 የፒኤች መጠን ሌብል ያለው አፈር ለሽንኩርት ምርት ተመራጭ ነው። ለሽንኩርት ዘር ምርት ግን በይበልጥ ለም የሆነ የሸክላ አፈርም በጣም ተስማሚ ነው። የአበባሽ ዘር ሽግግር ወይም ፖሊኔሽን ሽንኩርት ዘር ለመመስረት ወይም መመስረት የሚችለው በነፍሳት ታግዞ ነው። ማለትም ከአንዱ አበባ ዘንግ ወደ ሌላው አበባ ዘንግ በነፍሳት አማካኝነት የወንዴው አበባ ተቀስሞ ሲሸጋገር ነው ሊመሰረት የሚችለው። ስለዚህ በአበባ ወቅት የነፍሳት መኖርና በአበባው ወቅት በሚያደርጉት እንቅስቃሴ ላይ የተመሰረተ ነው። የሽንኩርት ዘርን ሙሉ አቅም ለማግኘት እና በዚህም ከፍተኛ የሆነ ዘር ምርት ለማግኘት የማር ንብን ጨምሮ ያለው የአበባ ዘር የሚያሸጋግሩ ነፍሳት በበቂ ሁኔታ መኖራቸውን ማረጋገጥ አስፈላጊ ነው። የሽንኩርት ዘር የምናመርትባቸው መንገዶች ሁለት አይነት መንገዶች አሉ። እነሱም ዘር ዘርተን ዘር ማምረትና የሽንኩርትን በልብ ዘርተን ዘር ማምረት ናቸው። በአገራችን በብዛት እየተለመደው በልብ ዘርቶ ዘር ማምረት ነው። ይህ መንገድ በርካታ ጥቅሞች አሉት። ይህም ጥሩ መጠን ያለውን በልብ መምረጥ እንድንችል ያደርጋል። ተመሳሳይ የሆነ እድገት እንዲኖር ያደርጋል። ከበሽታ በንክኪ ከሚደርስበት ጉዳትና ነጻ ጉዳት ነጻ በመሆኑ በአብዛኛው ተመራጭ መንገድ ነው። ሌላው አንድ በልብ በርካታ የአበባ ዘንግ ያወጣልናል። በዚያው ልክ ከፍተኛ ዘር እንድናመርት ያደርገናል ማለት ነው። ይህም በምርምር በአርሶ አደር ማሳ ላይ ታይቶ የተረጋገጠ ሲሆን በተለይ ቦምቤ ሬድ የሚባለው ዝርያ በሄክታር እስከ 20 ኩንታል እንደተገኘበት ተረጋግጧል። ከዚህም ባሻገር ይህ መንገድ ዝርያውን ለመጠበቅ ወይም ለማባዛትም ይረዳል። ሆኖም ከበልብ ዘር ማምረት ብዙ ጊዜ መውሰዱ ዋነኛ ችግሩ ነው። ይህም ከ10 እስከ 11 ወር ተኩል ሊወስድበት ይችላል። ይህም ማለት ከአራት እስከ አራት ወር ተኩል ለበልብ እድገት ያስፈልገዋል። ከዚያም ከስድስት ከሰባት ወር ደግሞ ለዘር ምስረታና መድረሻ ጊዜ ይፈልጋል። ከዘር ተነስተን የምናመርተው ደግሞ ከላይ የተጠቀሱትን ማግኘት አንችልም። ፖዚቲቭ ማለት ከበልብ ዘር ስናመርት የምናገኛቸው ጥቅሞች አሉ፣ እነሱን ከዘር ወደ ዘር ስንጠቀም የምናጣበት ሁኔታ ይኖራል ማለት ነው እና እንዲሁም አነስተኛ የሆነ የአበባ ዘንግ በአንድ በልብ ላይ ምነው የምናገኘው ማለት ነው። ስለዚህ እንደ አድቫንቴጅ ከወሰድን ዘርን ከዘር ስናመርት ከሰባት እስከ ስምንት ወር ባለ ጊዜ ውስጥ ማምረት መቻላችን ነው። ቀድሞ እንዲደርስ ይሆናል ማለት ነው። ነገር ግን ምርታማነቱ ከዛኛው አኳያ በጣም ደከም ያለ ነው። ስለዚህ ከበልብ ዘር ለማምረት ምንከተላቸው ሂደቶችን እንይ። ከእናት በልብ ምርት ሂደት ነው የምንጀምረው ይሄ ማለት ምንድን ነው? በልቡን ካመረትን በኋላ ቀጣይ ምንዘራውን ማለት ነው መርጠን ምንዘራውን በልብ ማለት ነው፣ እሱን እንምናመርትበት ሂደት ከዛ ይጀምራል ማለት ነው። ለዚህም ከችግኝ ማፍያ ሂደት ስንጀምር የችግኝ ማፍያ ቦታ ቦታው ከውሃ አጠገብ እና ጥሩ የአፈር ሁኔታ ያለው መሆን አለበት። ከዚህ ባሻገር ባለፉት ሁለት የምርት ወቅቶች እንደ ሽንኩርት፣ ነጭ ሽንኩርት፣ ቲማቲም ወዘተ ባሉ ሰብሎች ተዘርቶ የነበረ መሆን የለበትም። የዘር መዝሪያ መደብ ማዘጋጀት፣ አፈሩ በአግባቡ የተዘጋጀ መደብ ስፋቱ 1 ሜትር ርዝመቱ 5 ሜትር የሆነ መደብ ማዘጋጀት ያስፈልጋል። ይህ መጠን በተለምዶ ጥቅም ላይ የሚሆለው የመደብ መጠን ሲሆን፣ ሆኖም የመደብ መጠናችንን 1 ሜትር በ10 ሜትር ልናደርግ ምንችልበትም እድሉ አለ። የዘር መጠን ከ80 እስከ 100 ግራም ዘር ለ1 ሜትር በ5 ሜትር ለሆነ መደብ ሲያስፈልገን ለአንድ ሄክታር መሬት ላይ ለተዘጋጀ መደብ ግን ከ3.5 እስከ 4 ኪሎ ግራም ዘር ያስፈልጋል። የመዝሪያ ርቀት ዘሩን በማንጠባጠብ ወይም ድሪል በማድረግ በየ10 ሴንቲሜትሩ በተሰመሩ መስመሮች ከ0.5 እስከ 1 ሴንቲሜትር ጥልቀት እንዲኖሩ አድርገን ልንዘራ እና በስሱ አፈር ልንሸፍን ይገባል። ማዳበሪያ መጨመር በምንዘራበት ወቅት 100 ግራም ዩሪያ ማዳበሪያ ለ1 ሜትር በ5 ሜትር ለሆነ መደብ በቂ ይሆናል በቂ ይሆናል። የዘራነው መደብ መሸፈን ወይም መልች ማድረግ፣ መደብ ከተዘራ በኋላ በደረቅ ሳር ከ3 እስከ 5 ሴንቲሜትር ውፍረት ወይም ቲክነስ እንዲኖረው አድርገን ልንሸፍን ይገባል። አረንጓዴ ወይም ያልደረቀ ሳር እና ሰፋፊ ቅጠሎችን ለመሸፈን ግን መጠቀም የለብንም። ተባይ ስለሚስብልንና እንደዚሁም ደግሞ የራሱ የሆነ በሽታም ሌሎችም ነገሮች ሳይድ ፌክት ስላለው ማለት ነው። የደረቀ ሳርን ነው መልች መጠቀም ያለብን። የሸፈነውን ሳር ማንሳት ችግኙ እንዳደገ የሸፈነውን ሳር ማንሳት ይኖርብናል። ለዚህ የሚመረጠው ጊዜ ደግሞ ጠዋት ወይም ማታ ላይ ሊሆን ይገባል። ፀሐይ ባለበት ሰዓት ስንከፍተው ፀሐይ እንትኑን ያደርቀዋል፣ እንደገናም ደግሞ ለተለያዩ ችግሮች ይጋለጣል ማለት ነው። እና ቀዝቃዛ በሆነ ወቅት ላይ ነው ልናነሳ የሚገባው መልቻችን ማለት ነው። መደባችንን ውሃ ማጠጣት የተዘራነውን መደብ ጠዋት ወይም ወደ ማታ ላይ ከዘራንበት ጊዜ ጀምሮ ወደ ዋናው ማሳ እስከምናዘዋውር ድረስ ተከታትለን እናጠጣ ይገባል። ተባይ ቁጥጥር ተባይና በሽታ ቁጥጥር ነው። ያው ይሄም ደግሞ ምንድነው የሸፈነውን ሳር እንዳነሳን በሶስት እስከ አራት ባለው ቀን ውስጥ ሪዶሚል ጎልድ ብንረጨው ይመከራል። ከዚህ በኋላ ግን በመደባችን ላይ እንደሚከሰተው ተባይ ወይም በሽታ የምንረጨው ኬሚካል ሊኖር ይችላል። ሌላው የችግኝ መደብ ላይ የሚኖረው ቆይታ የችግኝ እድሜ በምናዘዋውርበት ጊዜ የሚኖረው መሰረት መያዝና ከፍተኛ በልብ ምርት እንዲኖረን እጅግ ወሳኝ ነው። ችግኝ ወደ ዋናው ማሳ ለመዘዋወር ዝግጁ የሚሆነው ከተዘራ ከ45 እስከ 55 ቀን ወይም ሶስት እስከ አራት ዋና ቅጠሎችን ሲያወጣ ሊሆን ይገባል። ይህ ማለት በልብ ምስረታ ከመጀመሩ በፊት ማለት ነው። ችግኛችን በደብ ላይ ከ60 ቀን በላይ ከቆየ በልብ ምስረታ ይጀምራል። ይህ ደግሞ በኋላ ለሚኖረው በልብ ምስረታ እንዲቀንስ ያደርጋል። በመጨረሻ ምርቱ ይቀንሳል። ውሃ ማጠጣት፣ ችግኝ ለማዘዋወር ከመንቀላችን በፊት በትንሹ ወይም በስሱ ማጠጣት ያስፈልጋል። ይህም የሚሆነው የችግኞቹን ጉዳት ለመቀነስ ነው። ዋናውን ማሳችን ላይ ፈሮ ወይም ርጅ ማዘጋጀት በየ40 ሴንቲሜትሩ እርቀት ፈሮ ማዘጋጀት ይኖርብናል። ቅድመ መስኖ ፈሮ ካዘጋጀን በኋላ ደግሞ ችግኝ ከማዘዋወራችን በፊት ቀድመን ውሃ ማጠጣት ያስፈልጋል። ይህም የተከላ ሂደቱን ያሳልጥልናል፣ እንዲሁም የችግኞችን ጉዳት ይቀንስልናል። ችግኝ ማዘዋወር ችግኝ ስንተክል መጠቀም ያለብን ርቀት እንደ ዝርያዎች ሊለያይ ይችላል። ለምሳሌ የተጠቀምነው ዝርያ ቦምቤ ሬድ ከሆነ በችግኞች መሃል አምስት ሴንቲሜትር እና በመስመሮች መሃል ሀያ ሴንቲሜትር መጠቀም አለብን። አዳማ ሬድ ምንጠቀም ከሆነ ደግሞ በችግኞቹ መሃል ስድስት ሴንቲሜትር ልንጠቀም ይገባል። ተከላውን ማድረግ ያለብን ጠዋት ወይም ወደ ማምሻው አካባቢ ቢሆን ይመከራል። ይህም ያው የተሻለ የስር መሰረት እንዲኖረው ያደርጋል። በፀሐይ ስሩ የመጠቃት እንትኑ የመጠውለግ እንትኑ አነስተኛ ስለሚሆን፣ ሌላው ከዛ ቀጥሎ በማዳበሪያ መጨመር ነው። 200 ኪሎ ግራም ዳፕ እና 100 ኪሎ ግራም ዩሪያ ከፋፍሎ በተለይ ዩሪያውን ከፋፍሎ በማድረግ ልንጨምር ይገባል። ዩሪያውን መጀመሪያ ግማሹን በምንተክልበት ወቅት ስናደርግ ቀሪውን ደግሞ ካዘዋወርን ከ30 እስከ 45 ቀናት ባለው ጊዜ ውስጥ ግማሹን ዩሪያ ልንጨምር ይገባል። ይህን ካልን ካዘዋወርን በኋላ ልንከውናቸው የሚገቡ ድርጊቶችን እንይ። የመጀመሪያው መስኖ ነው። እንደተከልን የመስኖ መጠን እና ድግግሞች እንደ የአፈር አይነት፣ የአፈር ሁኔታ፣ የአየር ሁኔታ እና የሰብል ደረጃ ይለያያል። በዋናው መስክ ላይ ችግኝ ከተተከለ በኋላ ወዲያውኑ በተመሳሳይ ቀን ቀላል መስኖ መጠቀም አስፈላጊ ነው። ከዚያም በየአራት እስከ አምስት ቀናት ለመጀመሪያው አንድ ወር በቀላል አፈር ላይ በጥሩ ሁኔታ የችግኙ ስር መሰረት እንዲይዝ ማጠጣት ያስፈልጋል ከአንድ ወር በኋላ ከአምስት ከሰባት ቀናት እየቆየን ውሃ ማጠጣት እንችላለን። ከመጠን በላይ የድግግሞች መስኖና የውሃ መጨናነቅ መኖር የለበትም። ሁለቱም የበልብ ምርትን በእጅጉ ሊቀንሱ ይችላሉ። ከዛ አረም አረም ነው። ሽንኩርት ለአረም በጣም ሴንሲቲቭ ነው ወይም የተጋለጠ ነው ሲሆን ስለሆነም ከተተከለ በኋላ በመጀመሪያዎቹ 60 ቀናት፣ በተለይ ከ21 እስከ 60 ቀናት መካከል ከአረም ነፃ መሆን አለበት። ስለዚህ የመጀመሪያው አረም ከተተከለ ከ21 እስከ 30 ቀናት፣ ሁለተኛውን ደግሞ የምናረመው ደግሞ ከ45 እስከ 55 ቀናት እናረም ይገባል። ሶስተኛውን አረም ግን እንዳስፈላጊነቱ መከወን ይሆናል። በሽታና ተባይ እንዳይጠቃ መከታተል ያስፈልጋል። የሽንኩርት ማሳችን ከበሽታ ነፃ እንዲሆን ማድረጋችን ጥራት ያለው እና ከፍተኛ የበልብ ምርት ለማምረት በጣም አስፈላጊ ነው። በአብዛኛው የተለመዱት የሽንኩርት በሽታዎች ፐርፕል ብሎች እና ዳውኒ ሚልዱ የሚባሉ ሲሆኑ እነዚህንም በዝናብ ወቅትና በርጥበት ወቅት በጣም ከባድ ችግር የሚፈጥሩ በሽታዎች ናቸው። እነዚህን ለመከላከል መጀመሪያ ማየት ያለብን ማሳችን ባለፉት ሁለት ዓመታት ከሽንኩርት ጋር አንድ ቤተሰብ የሆኑ ሰብሎች የተዘሩበት ከሆነ ተያያዥነት ከሌላቸው ሰብሎች ጋር የሰብል ሽግግር ወይም ፈረቃ ማድረግ ያስፈልጋል። ሌላው የኬሚካል መቆጣጠሪያ እርምጃዎችን መውሰድ ነው። በአብዛኛው ለእነዚህ በሽታዎች የሚመከረው ፈንጊሳይድ እንደ ሪዶሚል ጎልድ እና እንደዚሁ ደግሞ አግሮ ላክሳይል ኦር ደግሞ ማንኮዜም የተባሉ ለእነዚህ በሽታዎች የሚመከሩ ናቸው። ዋነኛ ሽንኩርት ተባይ ደግሞ ትሪፕስ ይባላል። ይህንንም እንደዚሁ ሴሌክሮን በሚባል ኢንሴክትሳይድ መከላከል ይቻላል።

በልብ ለመሰብሰብ ዝግጁ ሲሆን 75 ፐርሰንት ሽንኩርት አንገቱን ይደፋል። ስለሆነም መሰብሰብ ከመጀመራችን ሁለት ሳምንት አስቀድሞ ውሃ ማጠጣት ማቆም ይኖርብናል። የደረሱትን በልብ አንገታቸው ላይ ተያይዘው ተሰብስበው ለሶስት እስከ አራት ቀናት ያህል በጥላ ስር ይቀመጣሉ ለማድረቅ ማለት ነው። ከዚያም አንገታቸው ከበልቡ ሁለት ሴንቲሜትር ቁመት ጠብቆ መቁረጥ ያስፈልጋል። የበልብ ምርጫ ማካሄድ ትክክለኛ የዝርያውን ቀለምና ቅርጽ ያላቸውን በልብ መምረጥ ያስፈልጋል። በመጠን ደረጃ መካከለኛ መጠን ያላቸው በልቦችን ከ4-5 ሴንቲሜትር የሚሆናቸውን ተመርጠው እስኪተከሉ ድረስ ይከማቻሉ። ነጭ ወይም የተጎዱ ወይም መንታ ወይም ደግሞ የተከፋፈሉና በጣም ትልቅ የሆኑ በልቦችን ማስወገድ ይኖርብናል። በልብ ማከማቸት፣ የተመረጡትን በልቦች በትንሹ ከ15 እስከ 30 ቀናት ጥሩ የአየር ዝውውር ባለበት ማከማቻ ውስጥ ልናከማቻለን ጥሩ ብቅለት እንዲኖረው ይህ እንግዲህ ዛሬ ያው በቀጣይ ክፍል ደግሞ ዘሩን አሁን በልብ ነው በልብ ስናመርት ያለበትን ሂደት ነው የገለጽኩላችሁ። ከዚህ በኋላ የመረጥነውን በልብ ለዘር ብለን የመረጥነውን ምንተክልበት ሁኔታ ይኖራል። ማለት ያን የምንተክለው ደግሞ ምንድነው ትሩ ሲዱን ለማግኘት ማለት ነው፣ ማለት ምንፈልገውን ዘር ለማምረት ማለት ነው። ስለዚህ በቀጣይ ክፍል ደግሞ ዘሩ የሚመረትበትን ሂደት ይዤ መለሳለሁ። እስከዚያው ሰላማችሁ ይብዛ። ቻው።